እንግዲህ ጥብሳችን ይህንን ይመስላል። ግማሽ በአልጫ ግማሽ ደግሞ በቀይ ሶ። እንግዲህ ተመልካቾች የድሃ ጥብሳችን ይሄ ነው ነው የድሃ ስጋችን ምንጊዜም ይሄ ነው። ስጋን የምናገኘው ለአንድ ለበዓልና፣ ለበዓል ብቻ ነው። ሀብታም ቤት በየቀኑ ይበላል። እኛ ቤት ደግሞ በየቀኑ የምንመላው ይህንን ነው። ስጋ አስበንበት መቼ ነው የምናደርገው? ለበዓል ብቻ ነው ሶ። እናንተ ቤትስ በዚህ ምግብ ታፍሩበት አላችሁ? ስንት ላይክ ትሰጡኛላችሁ? ስለምትከታተሉኝ አመሰግናለሁ። ዳቆስ ያለ ላይክ አድርጉልኝ። ቻው ወንድሞቻችን ይችንችሩ እንዴት አታምሩም? እንዴት እንደሰራዋት ታውቃላችሁ? በምጣድ ጎን የሰራኋት የምር እና ከብታችሁ ውስጥ እዩት። እስከመጨረሻ ይሄን ቪዲዮ ተከታተሉት እዩት። አሰራሩ እንዴት እንደሰራት? አንደኛው ቃሪያ ያለው ምን አለው እና ሙሉን

ሲወጣ ኔትወርኩ ድምጽራችን ልታስገባበት ነው ባለ፣ ስለዚህ በነጻነት ላውራ እኛው